የመጨረሻ አጀንዳ ቢሆንም በንቃት ብንሰማው የሚል ማሳሰቢያ ለመስጠት ነው። ጫ መውሰዱ ተገቢ ሆኖ ስለተገኘ ነው። ስለዚህ ቀጥታ ወደ አቋም መግለጫው ይሄዳለሁ። በኢትዮጵያ ቃለ ሕይወት ቤተክርስቲያን ሀያ ሰባተኛ የመቅህማ አስተባባሪዎች እና መሪዎች ጠቅላላ ጉባኤ ግንቦት 27 እስከ 29 2017 ዓ ም በተካሄደው ስልጠናዎችና ቆይታዎች የተሰጠ የአቋም መግለጫ ይላል። የአቋም መግለጫውም መሪ ጤክስ ዘዳግም 17 ዘዳግም ምዕራፍ 17 ከቁጥር 18 እስከ 20 ያለውን የእግዚአብሔርን ቃል መሰረት በማድረግ የተወሰደ የአቋም መግለጫ ነው። በኢትዮጵያ ቃለ ሕይወት ቤተክርስቲያን የሚገኙ ምእመናን በሙሉ ማለትም በአጥቢያ ቤተክርስቲያን የሚገኙ አባቶች፣ እናቶች፣ ወጣቶችና ልጆች በሙሉ በቤተሰብ በቤተክርስቲያን እና በሰፈር ወይም በአካባቢ እግዚአብሔርን ቃል እንዲያጠኑ በሰለጠነው ስልጠና መሰረት ከዚህ በታች ያሉ ባለ ስድስት የአቋም መግለጫዎችን አውጥተናል አንደኛ አሁን ያለንበት ዘመን የሐሳብ ልዕልና የምንጸባረቅበት እና በሐሳብ የበላይነት የሚታመንበት ወቅት በሚታመንበት ወቅት እኛ ክርስቲያኖች ወይንም ኢትዮጵያ ቃለ ሕይወት ቤተክርስቲያን ምዕመናን እግዚአብሔር ቃል የሁለንተናዊ የሁለንተናዊ ህይወታችን መሰረትና መመሪያ በመሆኑ በመጽሐፍ ቅዱስ የበላይነትና ሉዓላዊነት እናምናለን። ምንድን ነው የመጀመሪያው ሐሳብ? የትኛውም እውቀት መዳረሻው ወደ መጽሐፍ ቅዱስ ስለሚያመጣ የሰው ልጅ አሁን ባለበት እውቀት መጽሐፍ ቅዱስ ወደሚለው እውነት ስላልደረሰ የራሱን ነገር ሊዘበራርግ ይችላል እንጂ የእውቀት ጥጉ የእውቀቶች ሁሉ ጥግ ወደ መጽሐፍ ቅዱስ ስለሚያመጣ የኛ የበላይ ወይንም መጽሐፍ ቅዱስ የበላይነት እና በመጽሐፍ ቅዱስ የበላይነት እና ለዓለምነት እናምናለን የሚለው ከዚህ አንጻር ነው። ሁለተኛው የአቋም መግለጫ እኛ በኢትዮጵያ ቃለ ሕይወት ቤተክርስቲያን ከአጥቢያ ጀምሮ ባሉ መዋቅሮች ላይ የምናገለግል መሪዎች እና አገልጋዮች አምስቱን የመቅህማ እርምጃዎችን በየዕለቱ በታማኝነት እና በኃላፊነት ተግባራዊ እናደርጋለን። ሌላው በኢትዮጵያ ቃለ ሕይወት ቤተክርስቲያን ከታች ጀምሮ እስከ ላይ ያለው ስለምን ያ ማለት በዋናነት ደግሞ ከፊት ይሆንን ከዋናው ጽህፈት ቤት ጀምሮ በየመዋቅሩ ያለን መሪዎች በዚህኛው ፊተኛ በመሆን ከታች ላሉት ምሳሌ ለመሆን ስለሚያስፈልግ ነው። ሶስተኛ የአቋም መግለጫ በሁለተኛ ጢሞቴዎስ ምዕራፍ ሁለት ከቁጥር ሁለት ባለው በእግዚአብሔር ቃል መሰረት ከአባቶቻችን የተቀበልነውን እግዚአብሔርን ቃል በመንፈስ ቅዱስ በመደገፍ በጽኑ እምነትና ፍቅር ለመጠበቅና ለማስጠበቅ ኃላፊነት ኃላፊነት ከተጠያቂነት ጋር እንዳለብን በመረዳት የተሰጠንን መልካሙን አደራ ለቀጣይ ትውልድ በታማኝነት ለማስተላለፍ ቃል እንገባለን። የቤተ ክርስቲያን መሰራረቷና እድገቷ በተሰሎንቄ መልእክት በተማርነው መሰረት በእግዚአብሔር ቃል የእድገቷ መሰረት እምነት፣ ፍቅር እና ተስፋ በመሆኑ የቤተ ክርስቲያናችን ሚመናን መሰረቱ የእግዚአብሔር ቃል፣ እድገቱ የክርስቶስ መስቀል ፍቅር፣ የእውነተኛ ንስሐ እምነትና የክርስቶስ ዳግም ምጽአት ተስፋ እንደሆነ በእግዚአብሔር ቃል ሕዝባችንን እናስታጥቃለን። አምስተኛ ቤተ ክርስቲያንን ተልእኮዊት ለማድረግ ሚመናኑ የዳነ ህይወታቸው በተግባር እየኖረ በእግዚአብሔር ተልእኮ ለመሳተፍ ወደ ዓለም ሁሉ እየተላኩ የአማኞች ማህበረሰብ እንዲሆኑ እናደርጋለን። እዚህ ላይ ምናልባት በሶስት በአንድ አረፍተ ነገር እየተቋጨ ስለሆነ ትንሽ ዘርዘር ለማድረግ ምንድን ነው ተልቋዊት የሚለውን መጋቢ ተወክሎ ስም እንዲሁም ደግሞ ከተወሰኑ ቀናት በፊት በኩርፍቱ በነበረን ጊዜ በነበረው ስልጠና በሰፊው የወሰነው ስልጠና ከመሆኑ ጋር ተያይዞ ቤተክርስቲያናችን ወይም ኢትዮጵያ ቃለ ሕይወት ቤተክርስቲያን ያለባትን ክፍተት አይታ ይህንን አቋም መውሰድ ስላለባት ነው። ያ ማለት ምንድን ነው? ሚሽን ወይንም የወንጌልን ኃላፊነት ስርጭትን ሚሽን ዲፓርትመንት ብቻ ሳይሆን መውሰድ ያለበት ዛሬ በዚህ ሰዓት እዚህ ቦታ ከዋናው ጽህፈት ቤት ለምሳሌ ምክትል ዋና ጸሐፊ ዶክተር ወንድሙ ሲመጡ ወደዚህ በተልእኮ መምጣት እንደመጡ አድርገን ማሰብ ብቻ ሳይሆን በዛ ልክ መምጣታቸውን መግለጽ ያስፈልጋል። እንዲሁም ደግሞ ዋናው ጸሐፊያችንም ደግሞ እዛው የቀሩበትን በተልእኮ ምክንያት መሆኑን ወይንም መቂማም ዲፓርትመንት ሌሎችም ዲፓርትመንቶች ዋናው ግባቸውና አላማቸው ሚሽን መሆን ስላለበት ሚሽንን የሚሰራ አንድ ዲፓርትመንት ብቻ መሆን የለበትም ከሚልም አንጻር ነው። አንደኛው የለም ብዬ ሙሉ በሙሉ ለማለት ድፍረቱ ባይኖረኝም፣ ነገር ግን ክፍተቶች አሉ ብዬ ለማለት ደግሞ ይችላለሁ። እና ያ ማለት ምንድን ነው? እኔ እንደመምር ምክንያቱም እኛ የተጠራ ነው ብሄር ብሄርንበት ሁሉ እግዚአብሔር ታላቁን ተልእኮ እንድንፈጸም አደራ ሰጥቶ የላክን ሰዎች ስለላለ ስለሆነን ቤተክርስቲያን ስንመጣ ብቻ መሆን ስለሌለበት። በዓለም ሁሉ የተባለው ለዛ ነው እና ስድስተኛው እና የመጨረሻው ቤተክርስቲያን ቤተክርስቲያንን ለማሳደግ የጸሎት አስፈላጊነት እና ምሳሌያዊነት ሕይወት ሊኖረን እንደሚገባ ተገንዝበን የእግዚአብሔር ቃል ጥናትና ጸሎት በግልና በጋራ ንቅናቄ ለማድረግ ቃል እንገባለን። ግንቦት 29 2017 ዓ ም ይርጋ ጨፈኝ።